የራሷ አሩባት የሰው ታማ ስላለች አንቺ ማን ነሽ ነው? አንቺ ምንድነሽ? አንቺ ማንን ነው የምትመስዩ? እራስሽን በመስታወት ግን ተመልክተሻል ጡትሽ ራሱ ከንፈርሽን ሊነካ ደርሷል ማለት ነው አንቺ አንቺበት ማለት ነው እስኪ መጀመሪያ ሴት ሆኝ የሴት ቅርጽ ይኑርሽ አንቺ ራስ ፊልተር እኮ ነው ያሳመረሽ አንቺ ራስ የመዳም ቅመም የመዝደም መብት የለሽም አንቺ ራስ በመዳም ቅመም ነው ያለፈልሽ አንቺ ትላንት ሸንት ቤት ስታጥቢ እኮ ወርቅ ገዝታ ይሰጠሻል ብር ወርቅ ገዝታ ይሰጠሻል የዛኔ ምን ተባላችሁ እስኪ ዛሬ ላይ እንዲህ ሆናችሁ የምትነሱት ማለት ነው አሰላም አለ ኮራመቱ ላይ በረከቱ ውድና የተከበራችሁ ግሬት ፋሚሊዎች እንኳን ደስ አላችሁ ብያለሁ። በዚህ መልኩ ሰርጉ ስለተነ ስለተጠናቀቀ በጣም ደስ ብሎኛል ማለት ነው እና አንቺ እኛን የምትሰድቢን ማለት ነው ሌሽ ለምትሰድብና ርሻን እኮ ትላንት እንደዚሁ ነበርሽ። የመዳም ቅመም ሽንት ቤት እያጠብሽ ነው። ወርቅ ገዝተሽ የሰጠሹ አላብርሽ። ደግሞ ማንም ምንም አላደረገለት። ማንም ያወጣለት የለም። ራሱ ችሎ ነው ወጪውን፣ ምኑን ምኑን ችሎ ነው ራሱን ችሎ ነው ሰርጌ ያደረገው። ምክንያቱም ቃል ስለሆነ በቃ አባይ ቲቪ ላይ መለስ ብለሽ ሂጅና እይ ማለት ነው። እኔ ሰርጌ ዱባይ ላይ ነው ብላልሽ። ያኔም እናንተ ናችሁ የጠራችሁት ልትይን ነው። እኛ ዱባዮች የመዳብ ቅመሞች ነ ከጠራ ነው ደግ አደረግን። ማንም አይመለከተውን። በብራችን ቤተሰቦቻችን ቸግረን አላልን። የምንለብሰው አጣን አላልንሽም ማለት ነው መተን አለመንሽም ቁጭ በይና አንዳንድ አበባሽ እንደምን ነው ጠረረብሽ። አንቺ ቲክቶክ ላይ እየተንከባለሽ እሱ ግን ጥሎሽ በሯል ማለት ነው። ጥለውሽ በረዋል። ሁለቱም ባልና ሚስቶች ጥለውሽ በረዋል። ስለ እኛ ደግሞ እናንተን አይመለከታችሁ። እናንተም የኛን ስም እያጠፋችሁ ነው። እኛ ራሱ እናንተን መክሰስ እንችላለን። ተግባባን? ምክንያቱም የመዳም ቅመም የመዳም ቅመም እያላችሁ እየሰደባችሁን ነው። ስለዚህ አርፋችሁ ብትቀመጡ ይሻላል። ይህ እንትን የከፈተውን አፋችሁን ባትከፍቱብን በጣም አሪፍ ነው ማለት ነው። እና እናንተ መጀመሪያ እራሳችሁን ላ ራጁ ተብየዋ እቺ ማናት ስሙ አንድ ደግሞ ምግባን ታቀርባለች። ከዛ የሆነ በላይ ከዚያው ነገር ስለሰው ቡጨቃ ምናምን ስለሰው። ራሷ እኮ አረብ ሀገር ፈክታ ፈክታ ፈክታ ነው እዚህ ደረጃ ያደረሰች። ግን ዛሬ ላይ የአረብ ሀገር ንስ ልሰድ ብትነሳች አንቺም ደግሞ ማለት ነው። እቺ እንትና ተብያ ስም አልጠራም ማለት ነው። እና አንቺ ራሱ ምንድን ነው ስልክ ቤት ከፈሽ፣ በመዳም ቅመሞች ስር ነው አንቺ ስልክ የሚገዛሽ ማለት ነው። የመዳም ቅመም እኮ ነው። ሌላ ሰው መጥቶ አይገዛሽም። አንቺ ደግሞ ራጆ ተብያ እንትን ሁላችሁም የምንገዛችሁኛ የመዳም ቅመሞች። እስኪ አንድ ስልክ ውድ ስልክ ስንገዛችሁ ይሄኛው እኮ አያዋጣችሁም፣ ብራችሁን ሰብስቡ ትሉን አላችሁ። እኔ ለአብርሽ ፈቅጄና ወድጄ ከሰጠሁት ማንሽንም አይመለከትሽም። ኮላስ ማንም አያገባም። የኔ ብር ነው፣ ሽንት ቤት ማጥበው ጎንበስ ብዬ እኔ ነኝ። በስራዬ ደግሞ አላፍርም። አልሐምዲሊላ ምክንያቱም እኔ ብዙ ልቀየርና ቤተሰቤን ልቀየር ነው የመጣሁት። ገባችሁ? የመዳም ቅመም ደግሞ እኛ አድርጋችሁ አጥያት ሁላችንም ልብ እናቃለን። ሁላችንም ከአስራ ስምንት በላይ ነን። አረብ ሀገር ያለ ሴት ህጻናት ምንም አታቅም የሚባል ነገር የለም። በእርግጥ የዋንን ለሰዎች እናዝናለን እንረዳለን። ግን እኛ ለአብርሽ አልረዳ ነው አሁንም ቢሆን ማለት ነው። ማንም የረዳው ሰው የለም። ዝም ብላችሁ አታብኩ አትጋግሩ፣ ማለት ነው። አርፋችሁ ተቀመጡ። ከሰጠንም ደግሞ አይመለከታችሁም። ሰው እኮ ለወደደው ሰው ስጦታ ይሰጣል። ስንቶቻችሁ ናችሁ የሰጣችሁት? የእናንተ ጊዜ ለምን ተናገራችሁም? ለስንት ብር ነው አንድ አንበሳ ማውረድ? ማለት ራሱ ማለት ነው በጣም ብዙ ብር ነው። አርባ ሺ ብር ማለት ቀላል ብር አይደለም፣ የአንድ ወር ደመወዝ ነው አደል እንዴ? ስለዚህ እየተዋወቅን አንናናቅ ማለት ነው። ለነገሩ የሰው ልክ የሚያውቅ እኮ ብዙ ያወራል ማለት ነው። እና አፋችሁን ብትዘጉ አሪፍ ነው ማለት ነው። ስነ ስርዓታችሁን ብትይዙ። እኛን አትርገጡን። እኛ እንወዳቸዋለን፣ እናሽከረክራቸዋል። እኛ ላሽቃበጥ ነው ደግሞ። አንቺ ምን አገባሽ እንዴ? በገዛ ስልኬ እናንተ ልትቆጣጠሩ ነው እንዴ? በገዛ ጉልበት እናንተ ልትቆጣጠሩ መብት የለሽም አዳሚ ማለት ነው። እኔ መጥቼ ቸገረኝ አላልኩሽም።